አርዲ አረ፣ ይመሻችሁ። ማሪያምን ምን ይመሻችሁ? እናስ ገሶ ገሶ ጋይስ ፋሚሊዎቿ ተንጠልጥለውበት ነው እንደሚያርት ወይኔ ስቲ ጋይድ ፎከሰኔ ላይ ፎከሰኔ ላይ አዎ፣ እንደሱ። ሰላም ሰላም፣ የተወደዳቸው ዩቱብ ተከታታዮቼ እንዴት አላችሁ? ዛሬ ደግሞ ለየት ባለ ቪዲዮ መጥቼ እላችኋለሁ። እኔ እና ጓደኞቼ የሆነን ቲክቶክ ላይ ግሩፕ ከፍተናል። እና እዛ ላይ የተላኩልኝም ቪዲዮዎች ሪያክት እናደረግባቸዋለን፣ እንለጋገጥባቸዋለን። ግሩፑ ላይ ጋይስ መግባት የምትፈልጉ ከሆነ ቲክቶክ ላይ አናግሩኝ፣ አስገባችኋለሁ። የተሰማና ሀሳብ አስተያየት እንገልጻለን። እናንተም የተሰማችሁን ነገር ኮሜንት ላይ ያስቀምጡልኝ። ቀጣይም እንድሰራላችሁ ነው የምትፈልጉት፣ እሱም ኮሜንት ላይ ያስቀምጡልኝ። ይህም ቪዲዮ ላይክ፣ ሼር በማድረግ ጀምሩት፣ ሰብስክራይብ እያረጋችሁ ጋይስ ወደ ቪዲዮ ንግባ። ግ የኑሮ ውድነት በዚህ ከቀጠለ የምንው ለነጥብ አምስት ሚሊዮን ብር ይኸው ሁለት ነጥብ አምስት ሚሊዮን ብር። ወይ ጎብስ ሁለት ዳቦ ስጭኝ። ለሁለት ዳቦ ሁለት ነጥብ አምስት ሚሊዮን ብር ፌር አይደለም። አይ ኮሜንት እዚህ ጋር ምን ይላል መሰላችሁ? ባፋችሁ ባካችሁ ባፋችሁ ማለት አታምጡብን። እውነት ነው፣ እውነት ነው። እኛ በሰላም እየኖርን ነው። ተቡን እንደ ይሄ የሚጀለስ

ፋሚሊዎቿ ተንጠልጥለውበት ነው እንዴ የሚያድርጉት? ወይኔ! ኧረ ይመችሽ ግን ሞራልሽ! ምድረ በንጀራ እናት ያደግ የእናት ጡት የናፈቀ ሁላ አጥባ ጡት ማለት ጡት ማለት ዋጋ ነው እንጂ ቤተሰብ አጠገብ ሆኜ ደረስ ወይስ፣ ልክ እኔ አልሰማውም ወይ፣ ወጣለሁ ከቤት

ግርማ በጭራሽ ነው የሚመችሽ። ግን እሱ ግንብ እኔ እንበልጠዋለሁ ነው የሚለው። እኔ የሰራሁት ግንብ ብቻ ነው የሚበልጠኝ። ፎቅ እኮ የሚፈርስ ፎቅ እኮ ነው የሚገነባው። እሱ የገረፈው አሸሁ አድሜ ልኩን እንዳለቀሰ አይደል እንደ ጨካኝ እዚህ ግን ገረፋሽ፣ አሁን ሜልኩን ያለቀሰ ነው። ይመችሽ አባቴ፣ ይመችሽ። ሰንበር በሰንበር አይደል እንዴ የሚያደርገው? ግንቦትም ጋሼ፣ አይ ስሙን እንኳን አታጥፋ። እሱም ጎበዝ ነው። አይ ጋሼ፣ እኔ እኮ ድንችት እንደ ቆሎ እየቆረጠም ያደግኩ ልጅ እኮ ከእሱ ጋር ያወዳደሩኛል። እኔ እኮ ውሀ ልክ በድራፍት እኮ ነው የምጠብቀው ጋሼ። እኔ ገነቦት ግን ውሀ አይደል የሚጠጣው? ጥይት አይደል እንዴ የሚጠጣው? ስታመም ራሱ ሆስፒታል ሂጄ እኮ አላውቅም። ጠጣር እኮ ነው የምውጠው ጋሼ። አንተም እኮ ጎበዝ ነህ፣ ግን እሱ ይበልጣል። አይ ጋሽ እኔ እኮ ጠንቃቃ ነኝ ነው እያልኩ ያለሁት። ሲሚንቶ ከማብኳቴ በፊት አሸዋውን ለብቻ እንደ ምስር በትሪ ለቅሜ ነው ማቦከው ቆሻሻ እንዳይኖረው ሆኖ። የኔ አርማታ እኮ ዳቦ ካለ ማርማር፣ ፌሮ ለሸንኮራ እየሰበርኩ አንዴ እርሱም ቤት ቆንጆ ሰሞኑ ሴራሚክ ትንሽ ብር እንጂ ብር ኔክስት ሉዶ ላይ ጌም ብር ሰርቶ እዚህ ቅያሱ ጋር የለሽ እኮ ቤት። አንተ የለሽ ጃሜተኛ ነው ጋይስ ክራንክ። ባለፈው እዚህ መታ ነበርና የሆነ ማስታወቂያ እና ነገር የሰራሽ ነበር መሰለኝ። እቺ ነው የምታክለው፣ እቺ ነው የምታክለው። ምንም አለ ለዚህ ቪዲዮ፣ አንተ ዛሬ በጊዜ መጣ። ጎቢዛ ይመችሽ አባቴ። ቆንጆ መሆን ይሁን ኖሮ እድሜ ልክ ነበር የሚፈረድብኝ እና ገሶ ገሶ ሶፊት እኮ ነው ያልሽው አይደል? ባህላችን እኮ ውሸት። እስኪ ሜዳ ላይ ነው ምወድቀው ቁርሴን ከበላ በኋላ ለበርጫ ነው። ቲና በዚህ እድሜው ቲና እማማ አይከብድም ዚይነት ስህተት ሰርቻለሁ፣ እና ትውልዱ እንዳይሰራ ብለው የሚያስቡት ስህተት አለ። ቲና ቲና በቃ ልክ ይሄ ቲና ልክ አይደለም፣ እውነት ልክ አይደለም። ጥቅም ነበር ነበር በቃ ሽሻ ማጨስ ነበር፣ ግን የታንካ ካገኘው በኋላ ተመለስኩ። ከዚህ ሁሉ ነገር አሁን እማቀው አይመስለኝም። ራሴን ጠብቃለሁ። ተነስቼ በጠዋት ቁርሴን ከበላ በኋላ ለበርጫ ነው የምሮጠው። እናስ ለበርጫ ነው የምሮጠው። ይመችሁት። ማሚ ማለቴ ቲና። አሁን ግን ለእሱ ሳይሆን ጸልዬ ከጌታ ጋር ህብረት አድርጌ ከዛ በኋላ ጌታን እያመሰገንኩ ምሳዬን ሰራለሁ። ምሳዬን በላለሁ። መጽሐፍ ቅዱሴን አነባለሁ። መዝሙሬን ሰማለሁ። ታሪኬ ሁሉ ተቀየረ። እውነት ነው። ምን ሊያደርግ ነው? ምታረግ ነው? ሀሳብሽን ቀየርሽ ማለት ነው። አሬ ምሽ አባቴ አሬ ምሽ አቤላ ደብሮኝ ነበር። አንቺን ሳይ ሳይ ይበልጥ ይደብረኛል። አረ ተው። ቁልፉ ነገር ነው እና ይሄ እኔ ነው። እኔን አጥያት ውስጥ ለመክተት ነው እነዚህ ቪዲዮች የሚላኩልኝ። ይሄንማ እኮ ኧረ ይመችሽ። እዚህ ጋር ኤርትራ የገባው ብቻ። ኧረ እኔ በደንብ ነው የገባኝ፣ ሁላ ደግሜ ስለዋለሁ። ውበት ረጋፊ ነው፣ በመልክ አትመካ። እውነቷን ነው ስማቸው። የገጠር መንገድ ሌላ ታሪክ ረ እዚህ ጋር ደግሞ ማለት ነው። መጀመሪያ ሳይው ጉልበት መስሎ ነበር። አረ ተው ግን ተው። አንዶ ደግሞ እዚህ አሁን ገና ሰው አሁን ገና ሰው ድሮ ዝንጀሮ እንደነበረ አመንኩ። ወይ በስነ ስርዓት ጻፊ። ይመችሽ ግን አንቺ። የተጠቀመ ሙዚቃ ደግሞ ይለያል። ከዚህ በላይ መግባት አልፈልግም። ሰርግ ነው። ይመቻችሁ። እናንተ ናችሁ ያወቃችሁበት። ኢራን እና እስራኤል ጦርነታችሁ ብታቆሙ ይሻላል። እሺ ኧረ ኑሮ አታሰድ አርፋችሁ ተቀመጡ እ የጠገባ አህያ ሲፈስ አደረም። ሁለታችሁም የጠገባችሁ። ኧረ ተው ተው። ገረድ ነው በብዙ ምንድን ነው በብዙ ምክንያቶች እና በወሊድ የሚመጣ ችግሮች መስለ በሶስት በአራት ትሪትመንት ለውጥ ታያላችሁ ያላ እሱም ባደረገልኝ፣ የሚል አይጠፋም። እሺ እኔም ግራ ነው የገባኛው። ምንድን ነው ጥቅሙ? እንዳታረግዝ ነው? አይ በደንብ እንዲገባ ነው። በወሊድ የሚመጣ ችግር። ሰው አውሬ፣ ነፍሰ በላ፣ ስንቱን ያስጨነቀ፣ ያስገደለ፣ ያሳሰረ ሰው በላ አልነበረም ብርከትተለት ወዲያው ተቀየረ። ሰውዬው ሰው በላ ዋው አልነበረ። ሰው እየጠሩልኝ ሲስተር ቡና ስታፈላ ሌላ ታሪክ ላይ ናት። ምን የሆነሽ ነው? እኔማ በግድ ተነሻፍም ምናምን ተብላ ነው እኔማ እንዳደፋባቸው ላፈርቼ ነበር። ድንግላሽን ያጣሽ በስንት አመትች ነው? እሺ አለ እንዳትይ አለ እንዳትይ

ይመችሽ። የሚመቻችሁ ለዚህ ልጅ በልጅነት ነው ምለው ለዚህ ነው ጆ ይላል አንበሳችን። እኔ ባገኘሁት አጋጣሚ።

ከዛ በኋላ ደግሞ የመጣው ቪዲዮ ስ ያገኘሁትን፣ እሸልጣለሁ አልኩህ እንዴ በስመ አብ ይደብራል። ይኸው ታየ፣ ትለያለሽ፣ እውነትም ዲቃላ በስ ስታትነት ሰያ የተነበየው ሆነ ነው እንግዲህ። ዛሬ የወንድማችን የጁን ዳንኤል ክርስትና የእጃቸው ክርስትና ነው። ሰያ እስኪ ለእኔም ተንብይልኝ። እስኪ ሰያ ሰያ ሜንሽን አድርጉት እኔን ማለት ነው ጋይ ሲዘን በኩርኩ ጋ አድርጎ መግደል ነው። በቃ ሌላ ምንም፣ ሌላ ምንም፣ እኔ ምንም ልላቸው አልችልም። እኔ በአንተ እድሜ ማለት ነው እንደዚህ አይሮፕላን ሲያል ራራራ ምን ልጅ ነበርኩ። በኢየሱስ ስም ለምንድን ነው ጥላ የሚከተለኝ እያልኩ የምጨነቅ ሰው ነበርኩ። አንተ ግን አይ ወይ ዙሪለት ወይታ የዋለችው አንዱ ራሱ ማለት ነው ኮሜንት ላይ አንጀቶ በላሹ።

ትመልሰው ተጨናነቀች እኮ እናት ነው በቃ። ደግሞ የእኛ ህዝብ ክፋቱ ማለት ነው እንደዚህ አይነት ቪዲዮ ቫይራል ሲያወጣ 7393 ላይክ ነው አሁን ያለው 3137 ኮሜንት አለ። ወይ ጉድ ምንድን ነው ያደረገችው? በሪሞት ነው የሚሰራው። ከእዛ ውስጥ ሰዓት ምናምን አለ። እኔ ከእቤስ ማይመቸኝ ማይመቸኝ ፕሮግራማቸው በቃ ይሄ ነው። ይሄ ሰዓቱ በጣም ነው የሚያስጠላኝ ሪሞቱን ስታበራው መኪናውን ትዝ ያልትሄዳለን። ስለዚህ ኮርዛን ከዚህና ሌላ ደግሞ እናንተ አሁን የምትኖሩበት ቤት አለ አይደለ? የምትኖሩበት የቤት የሶፍትዌር የቤት ኪራይ። ስለዚህ ከምትኖሩበት የሶፍትዌር የቤት ኪራይ እና ከዚህኛው መኪና የት ትወጣለ? ላይ ያስታውቃል። መኪናውን ነው የሚለው ይሄ ልጅ።

እግዚአብሔር ወደዋል አልኩት ብሎ ከየት መጡ? እንዴት ሲንቅርጽ ሊይዙ ቻሉ? እኔ ደግሞ እዚህ ጋር ከዛ

ሌሎ ወንድ ነው። ይሄን በላልኩት፣ ለምሳሌ እኮ ነው ያልኩት። ጂል ደንጋ ተራ ጂል ደንጋራ ብቻ። አይ ምንድን ነው ያየው? አይ እስኪ ወቃቸው። የበሽታ የድሮው በሽታ ይሄ ነው። በሽታ ነው አይደለም። ራሱ አይዶ ነው። እስኪ ምን ይሄ በሽታ አይደለም፣ መጋኛ አጠናግሯት ነው በቃ። ወይ ደግሞ ሴቲንጓ ሶስት ስልሳ ዞሮ ነው። እሱን ቼክ አድርጊ እስኪ። ግራ ዘመም ይባላል በሽታ አይደለም፣ የፖለቲካ አቋም ነው። ይመችሽ አባቴ፣ ይመችሽ ዘሪሁን ይመችሽ። ትራስ ነው አስተካክለሽ አስተኛ

እግዚኦ፣ እግዚኦ፣ እግዚኦ ሊያስጨርሱን ነው። በቃ እሺ ይሁን እኮ እዚህ ጋር የሚሰራው ነገር ይሁን ግርግዳው የሚያደርገው የመከነ ትውልድ። ጋይስ፣ ሌላ ባበዱ ቪዲዮች እስከምንገናኝ ድረስ መልካም ሳምንት፣ ደህና ሁኑልኝ።